በእስልምና መንዙማ በመንዙማ ቪዲዮ መስራት ማለት ምን ማለት ነው? ነፍስ ያትጨነቂ አለልሽ ጠበቃ በመጨረሻው ቀን ዛሬም ዘውትርም በፍቅር ዓይን በምህረት የሚያይ አምላክ ክርስቶስ እያለ በመጨረሻ ቀን ጠበቃዬ ነቢዩ መሐመድ ነው ብሎ እንደመናገር። እዚ መሰብሰባችን ካልቀረ ማለት ነው፣ መሰብሰባችን ካልቀረ አጠር ያለች ነገር ላስተምራቸዋል። አ ከሮሜ መልእክት የተወሰነ ነገር እንትን በልና አጠር ያለች ነገር ላስተምራችሁ አንድ መሰብሰባችን ካልቀረ ለትንሽ ደቂቃ የሚሆን የእግዚአብሔርን ቃል እየተማማርን ብንቆይ ምን ይመስላችኋል? ቪዲዮ ሄዳችሁ ኮፒ ሊንክና ሪፖስት ያላደረጋችሁ ሁላችሁም ኮፒ ሊንክና ሪፖስት አድርጉ። ፎሎ ያላደረጋችሁ የልደተ ቃልን ቤት ሁላችሁም ፎሎ አድርጉ። ትምህርት የምትማማሩበት፣ የተለያዩ ውይይቶችን የምታገኙበት ብዙ ቪዲዮዎች እንዲደርሷችሁ፣ ትምህርቶች እንዲደርሷችሁ ሁላችሁም እየገባችሁ ኮፒ ሊንክ አድርጎ ኬ እና ወደ ሮሜ መልእክት ሮሜ ምዕራፍ ስምንት ከቁጥር 35 ከቁጥር 35 ጀምሮ ያለውን ሀሳብ አነብላችኋለሁ። ሮሜ ምዕራፍ 8 ከቁጥር 35 ጀምሮ የእግዚአብሔር ቃል ምን ይላል? እሱን አነብላችኋለሁ። እሱን አነብላችኋለሁ። እንዲህ ይላል፣ ከክርስቶስ ፍቅር ማን ይለየናል ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነው? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህም ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን በወደደን በእርሱ ከምን እንበልጣለን? ከአሸናፊዎች እንበልጣለን። ሞትም ቢሆን ህይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ሀይልም ቢሆን የሚመጣውም ሁሉ ቢሆን ይላል፣ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ሆነ በክርስቶስ ኢየሱስ በጌታችን ካለን ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ሊለየን እንዳይችል ተረድቻለሁ። ስለዚህ ክርስቲያን ማለት አጠራሩ ራሱ ክርስቶስን መስሎ ክርስቶስ በዚህ ምድር ላይ አንድ ቀን አንድ ቀን በምቾት ያሳለፋት ቀን የለች። ክርስቶስ በዚህ ምድር ሲመላለስ አንድ ቀን በምቾት ያሳለፋት አንዲት አንዲት ሰዓት የለች። ሁሉም መከራና ስቃይ የተሞላበት ገና በልጅነቱ ስደት፣ ከዛ ከተመለሰ በኋላ በጣም ብዙ በርካታ መከራዎችን አሳልፎ እስከ ሞት ድረስ ለበጎቹ የታመነ አገልጋይ ያለን። እስከምን ድረስ አልኳችሁ? እስከ ሞት ድረስ ለበጎቹ የታመነ አገልጋይ ያለን። ኦኬ ነብሱን ለበጎቹ አሳልፎ እስከ መስጠት የሚደርስ ፍቅር ለማንም የለውም አለ። ስለዚህ ጌታ ኢየሱስ ክርስቶስ የጠራን እኛ በምድር ምንም አይነት ፈተና ቢገጥም ነው፣ ምንም አይነት መከራ ከፈስካድ ክርስቶስን ከልባችን ሊፍቅ፣ ኦኬ፣ ክርስቶስን ከኛ ወደ ጎን ሊያደርግ ቢመጣ ማለት ነው የትኛውም ሀይል ቢመጣ ከመጨረሻው ድረስ የምንታመንለት ነው የሚሆን ክርስቲያን አመፀኝ ያል ክርስቲያን ሰይፍ አይመዝም ይ ክርስቲያን በፍቅር የሚኖ ቢቻላችሁ ከሁሉ ሰዎች ጋር በፍቅር ኑሮ አለ ጳውሎስ ቢቻላችሁ ከሁሉም ሰዎች ጋር በፍቅር ኑሮ በምን ኑሮ በፍቅር ኑሩ ቢቻላችሁ ከሁሉም ሰዎች ጋር ስለዚህ አጠራራችን በራሱ ከሁሉም ሰዎች ጋር በፍቅር እንድንሆን በፍቅር ስንኖር በዚሁ ማስተላለፍ እንፈልገው ነገር አለ። አንዳንድ ጊዜ አለማወቅ የድፍረት ኃጢአት ያሰራል። አንዳንድ ጊዜ አለማወቅ እጅግ በጣም የድፍረት ኃጢአትን ያሰራል። በጌታችን በኢየሱስ ክርስቶስ ላይ እንደማመፅ ያለ ኃጢአት የትም የለም። የክርስቶስን ፍቅር ወደ ጎን እንደማድረግ ያለ ኃጢአት የለም። በጣም በሚያሳዝን ሁኔታ እዚህ ሚዲያ ላይ የምንመለከተው ነገር በተለይ ከሙስሊም ወድሞቻችን ጋር ተያይዞ አሁን ረመዳን ወቅት ላይ ናቸዋል። ለረመዳን ወቅት ያሉት ወንድሞቻችን ጾም ላይ ነው ያሉት። ስለዚህ በቃ ሃይማኖታቸው ፈቀደ መንገድ እየጾሙ ነው ያሉት። ሰው በቃ ሃይማኖት የሚያዘው ነገር ማድረግ ተገቢ ነው። እነሱን አልቃወምም፣ ያንን በማድረጋቸው ሃይማኖታቸው የሚያዛቸውን ነገር ነው ያደረጉት። ልክ ናቸው። በቃ ለራሳቸው እነሱ ልክ ናቸው። በጣም የሚያስገርመኝ ሙስሊም ወንድሞቻችን ጋር መሄድ፣ መብላት፣ መጠጣት ያን ያህል መጥፎ ነገር ሆኖ አይደለም። እስከዚያ ድረስ ገደብ ያለው ነገር ገደብ እስካለው ድረስ ማለት የሃይማኖትህን ድንበር እስካላሳለፍክ ድረስ የአንተ ሃይማኖት የማይፈቅደውን ነገር እስካላረክ ድረስ ማውራት ጓደኛ መሆን ምናምን ጥንቃቄ በተሞላው መንገድ ማለት ነው እንጂ በጣም ጥንቃቄ በተሞላው መንገድ ማድረጉ ያ በጣም መጥፎ አይደለም። ግን በእስልምና መንዙማ በመንዙማ ቪዲዮ መስራት ማለም ማለት ነው። ነፍስ ያትጨነቂ አለልሽ ጠበቃ በመጨረሻው ቀን ማ ነቢዩ መሐመድን ነቢዩ መሐመድ ለእስልምና አማኞች በመጨረሻው ቀን ምልጃን የሚያቀርብላቸው እሱ ነው ተብሎ ይታወቃል፣ ይታመናል። ስለዚህ ነፍሴ አትጨነቂ በመጨረሻው ቀን ማን አለልሽ ብቸኛና አንደኛ ጠበቃ መሐመድ አለልሽ ብሎ አንድ ክርስቲያን ሲዘምር እንደ መስማት የሚያም ነገር አለ። ብቸኛ መካከለኛ ነብሱን የሰጠልህ ቤዛ የሆነልህ ክርስቶስ አጠገብህ ሆኖ ዛሬም ዘወትርም በፍቅራይን በምህረት የሚያይ አምላክህ ክርስቶስ እያለ በመጨረሻ ቀን ጠበቃዬ ነቢዩ መሐመድ ነው ብሎ እንደምናገር እንዲህ አይነት ድፍረት ነው። እነሱ ስለሚያምኑበት ነው። በመንዙማቸው ን ሲያደርጉ አንተ አብረህ እንደዚህ እንደዚህ እንደዚህ እያልክ ትቀላቀላለህ። ክርስቲያኑን አንገት ላይ መስቀል አድርገን እንዲህ አይነት ውርደት ነው። እንኳን አደረሰች የአሄራ ወንድሜ፣ የአሄራ ውህቴ። በሃይማኖት እኮ አንድ አደለም ከነሱ ጋር። የእስልምና ተከታዮችን እንኳን ለረመዳን አደረሳችሁ ለማለት ይሄ ቃል በቂ ነው መልካም የጾም ወር ማለት ይህ ቃል በቂ ነው እንጂ በመንዙማ እያጫጫ እያሸበሸብክ የአንተ ሃይማኖት በማይፈቅደው መንገድ ካደረግ፣ በክርስቶስ ኢየሱስ ላይ እንደማመፅ ነው። ነገራቸው በክርስቶስ ኢየሱስ ላይ እንደማመፅ አንድ ስቴፕ ክርስቶስን ወደ መካድ ነው። ምክንያቱም የእኛን አምላክ እነሱ ፍጡር ብለው ነው የሚያምኑት። እኛ ደግሞ ክርስቶስ ፈጣሪ፣ ጌታ፣ አለማትን ያዳነ ብለን ጓደኝነቱ ራሱ ሲመጣ ጓደኝነቱ ሲመሰረት በመሀል በጣም ትልቅ ድልድይ እንዳለ ልታውቀው ይገባል፣ ልታውቂው ይገባል። እንዴት ነው ሰው ክርስቶስን እያስከፋ ሰውን የሚያስደስተው? ሁለት ሶስት ሰዎችን ለማስደሰት ብለህ እንዴት ነው አምላክ ላይ አንተ የምትዘብተው? እንዴት ነው እንዴት እንዴት አይነት ድፍረት ነው ነገራችን። ማለት ነውር ነው እኮ። አሁን እንደዚህ ስንል ለወንድሞቻችን ጥላቻ ኑሮን አይደለም። እውነቱን ለመናገር እዛ ሄደህ የምትበላው ምግብም እኮ ያና ህይወት ላይ ትልቅ ለውጥ ፈጥሮም አይደለም። አብዛኞቻችሁ የምትበሉት ምግብንም አታችሁ አይደለም ጓደኝነት ይዟችሁ እንደምትሄዱ እናውቃለን። የምግብ ጉዳይ ብቻ አይደለም። እዛ ጋር ያለው ድባቡ ምናምናም ነገር ደስ ይላችሁ ይችላል። እኔም ድሮኮ ሙስሊም ቤተሰቦች እኳ ሆነ ነገር እኔ አባቴ ሙስሊም ነው፣ ወገኖች ሙስሊሞች ናቸው። እሄዳለሁ፣ እነሱ ጋር ሄጄ በልቼ ተጫውቼ የመጣሁባቸው በርካታ ጊዜያቶች አሉ። ግን እንደዚህ ጠለቀ ብዬ አልገባም። ያኔ እንኳን ሃይማኖቴን ብዙም በማላቅበት ሰዓት ሃይማኖቴን እንኳን ያን ያህል ጠልቂ በማላቅበት ሰዓት ላይ ራሱ አድርግ ነበር። ግን እናንተ በጣም ድንበር አለፋችሁ። እነ ጃኒ፣ እነ ፊዮና፣ እነ ዳኒ ሮያል እነዚህ የተባለ ኦርቶዶክሳዊ ወንድሞቻቸው ለሁሉም ነገር ልክ አለው። የምሬ ነው ምላቸው። የትኛው ሙስሊም በሃይማኖቱ እንደማይደራደረው ሁሉ እስሀ የተወለደ ያለ መድኃኒት አይለህም የትኛው ሙስሊም ለገና አይለ የትኛው ሙስሊም ለገና እስ የተወለደ ያለ መድኃኒት ያለ መድኃኒት አይለ ታዲያ አንተ እንዴት ነው በመንዙማ ከነሱ ጋር ለዛምታል? አብሮ መብላት መጠጣቱ እንዳለ ሆኖ እሱኛውን ኢትዮጵያዊ መከባበሩን እየሻርኩት አይደለም። እሱም ልክ ያስፈልገዋል፣ ልክ ያስፈልገዋል። ከዛ አልፎ ተርፎ ግን በዚህ ደረጃ መሄድ ግን እየምሬ ነው፣ እንደኔ እንደኔ አግባብ ነው ያላስብ። ማስተዋሉና ጥበቡን ያድላችሁ። ከስሜታዊነት ክርስትና እግዚአብሔር አምላክ ይለያችሁ፣ እግዚአብሔር ያወጣችሁ። ይሄ ልክ አይደለም፣ ልክ አይደለም። ሰሞኑንም አሁን ለምሳሌ ከወንድማችን ፎይ ጋር ተያይዞ ባለ ጉዳይ የእስልምናው ሙስሊም ወንድሞቻችን እህቶቻችን በፍርድ ቤት ጉዳዩን ይጠራል ብለው ብዙ እስከ መጅሊስ የኦሮሚያ ክልል መጅሊስ ጠቅ ጠቅ ጠቅላላ መጅሊሱ የእስልምና ጽሕፈት ቤት ጉዳዮች ሁሉም እንዳለ በየአቅጣጫ ወንድማችን ፎይ ለሕግ ይቅረብልን ና ይቅረብ ይቅረብ ይጠየቅ ያን ያል ስምንም ያን ያል የሚያሳስብ ጉዳይ ይቅረብ ይጠየቅ ከዚያም በኋላ ምን ያደረገው ተብሎ የተናገረውን ነገር ይዘርዝሩ ያስቀምጡ። ምን በጣም የሚገርመኝ ኦርቶዶክስ ሆናችሁ ኦርቶዶክስ ሆናችሁ ወንድማችሁን በአደባባይ ያሳልፋቸው የሰጣችሁ አንዳንድ ሰዎች አላችሁ። ስሜታዊ ሆኖ ይገደል እያሉ ያሉ ሙስሊሞች ጋር፣ አዎ ይገደል የምትሉ ስሜታዊ ሆኖ ይገደል ብሎ የሚናገሩ ከአንዳንድ ሙስሊም ወገኖች ጋር አብራችሁ ይገደል ምትሉ እኔ ኦርቶዶክስ ነኝ፣ ግን ይሄ መንዙማ ይመቸኛል እያላችሁ አብራችሁ መስቀላችሁን አንገታችሁ ላይ አድርጋችሁ የከበረውን የክርስቶስ መስቀል አንገት ላይ አድርገ ይሄ መንዙማ ይመቸኛል ምን ታመጣላችሁ? እኛ እኮ ምንም አናመጣም። ነብስ ብትድን ለአንተ ነብስ ብትጠፋ ለአንተ ለእኔ አይደለም። እኔ ልደተ ቃል ላይ የምትጨምረው ምንም ነገር የለም። ማንን ለማናደር ነው አንገት ላይ ይህንን መስቀል አድርገ? ነቢዩ መሐመድን እወዳቸዋለሁ አልጠላቸውም። ነቢዩ መሐመድን እውነቱን ለመናገር ለምንም እጠላቸው ምንም እጠላሁ። በአስተምሮ ነው የምንለያየው። ከዛ ውጭ ሌላ ምንም ችግር የለብኝም። በሰውነት ደረጃ እኮ ነብዩ መሐመድ ሰው ናቸው። ለምዶ እጠላቸው። ሲጀመር ምን የሚያስጠላኝ ነገር አለ? ምን ብዬ ለምዶ እጠላቸው? እኔ አንድ ጠላት ያለኝ ሴጣን ነው፣ በቃ አለቅ። ሰው የሆነ ያልጠላም ልቃቦ የምችለው አስተምሮቱን፣ አስተምሮቱን ልቃቦ የምችለው ከዛ ውጭ ፐርሰናል ምንም አይነት ችግር የለብኝም። ታሪ ለምንድን ነው አንዳንድ ኦርቶዶክሳውያን በጣም አጉል ወገንተኝነት ለሙስሊሞች እያሳያችሁ ክርስቲያኖችን ለማሳዘን ብዙ ርቀት የምትሄዱት? ምን ለማትረፍ ነው? ምን የምታመጡት? ምን የምታምጡት ነገር ኖሮ ነው ወይ ለይቶላችሁ? አንደኛችሁን አልሰለማችሁም? ወይ ደግሞ ቤተክርስቲያን ትምህርታችሁን አላወቃችሁ። አለማወቅ ግን እንዴት ደፋር ያደርጋል! አለማወቅ እንዴት ያሳዝናል! አለማወቅ እንዴት ደፋር ያደርጋል! በጣም ነው የሚያሳዝነው

ምንወዳቸው ውዱ ነብያችን ናቸው ብለው ነው ያን ያደረጉት። ምክንያት አላቸው። አንተ ምን ምክንያት ኑሮ? ነው ከሆንክ ኢቨን እንኳን እፎይን ስህተት ሆኖ ብታገኘው ኦርቶዶክሳዊ ለዛ ባለው መንገድ ትገጽጻለ እንጂ ኦርቶዶክሱን እስላማዊ ለዛ ባለው መንገድ ኦርቶዶክሱን ትናገራለ። ይህ ምን አይነት ነገር ነው? በጣም የሚገርመኝ ነገር ደግሞ በጣም ከሚያስደንቅ የሌላኛው ነገር ምንድን ነው። መንዙማውን እየሰሩት ሁሉንም ወደ ውስጥ ገብቼ ሳያቸው፣ በስህተት አንድ አንድ መዝሙር ለናሙና ያህል የለም። አንገታቸው ላይ መስቀል አለ። አንድ መዝሙር የክርስትና መዝሙር ወይም የክርስቲያኖች መዝሙር ለናሙና ያህል አንድ የለም። አንድ አትሰሙ። አንድ ሶሳድ ከሃይማኖት የሚወጣው ስለ ሃይማኖቱ የማያውቀው እንደ ቀል ተንደርዶ ይዶ ነሽ ሻሃዳም ይዞ ስለ ክርስትና ፈጽሞ የማያቅሰው ቤት በኩል ነው የምትለው በግራ በትሎ በቀኝ በቀኝ በትሎ በግራ የሚል ሰው ሃይማኖቱ ምን እንደሆነ የማይለይ ሰው አንገቱ ላይ መስቀል እናት እና አባቱ ስላሰሩለት ብቻ የልምድ ክርስቲያን እንጂ ምንድነው ማም ነው ብሎ መርምሮ የማያቅ ሰው ሁሉ ነው የሚሰልመው በብዛት በጣም የሚያሳዝነኝ ነገር ልናገር እኛ እንደምታውቁት ኦርቶዶክሳውያን እዚህ ሚዲያ ላይ የለ ድጋፍ የለን ማንም የቤተ ክርስቲያን ድጋፍ የለንም። የአባቶች ድጋፍ የለንም። የሊቃውንት ድጋፍ የለንም። የማንም ድጋፍ የለንም። ፕሮቴስታንቱን ብታያቸው የፓስተሮቻቸው ድጋፍ አላቸው፣ የካውንስሉ ድጋፍ አላቸው፣ የህዝቡ ድጋፍ አላቸው። እስልምና የመጅሊሱ ድጋፍ አላቸው፣ ያበረታታቸዋል። ኡስታዞቻቸው አብረዋቸው ከእነሱ ጋር ይሰራሉ። ኡስታዝ አቡ ሐይደርን መመልከት ትችላላቸው? ከድሮም ጀምሮ ባገኘው መድረክ ላይ እምነቱ እንዲፌንድ ያደርጋል። በአደባባይ ይናገራል። በበዓሎቻቸው ውስጥ አቡ ሀይደር ሌሎችም ሁሉም እኛ ኦርቶዶክሳውያን እኛ ኦርቶዶክሳን አንድ የሚደግፈን አባት የለም። በጣም የሚያሳዝን ሁኔታ። ሲኖዶሱ አያቀን፣ ቤተ ክህነቱ አያቀን። ትልልቅ መምህራን ቢያውቁንም እንኳን እነዛ መናፍቃን ነው የሚሉን አብረው አብረው ነው የሚቀጠቅጡን። ለገንዘብ ብለው አላያችሁትም? ቲክቶክ በቲክቶክ ላይ ያሉ አንዳንድ የሚያስተምሩ ለገንዘብ ብለው ነው እኮ ነው የተባለው እኮ ለገንዘብ ብለው ነው የተባለው። ጭራሽ ተው ማበረታታቱን ዲስካሬጅ ነው የሚያደርጉን። ጭራሽ ጭራሽ ስብር ነው የሚያደርጉን። እውነቱን እንነጋገርና እንደው እኛ እዚህ ላይ የአቅማችንን ያህል እግዚአብሔር በሚያውቀው የአቅማችንን ያህል ባንፍ ጨረጫ ካለችን ጊዜ ይሰውረን ከሰዓቷ ለይተን እንደው ባንፈጫለጫ ስንቱ ጴንጤ ስንቱ ሰልሞ ነበር ስንቱ ስንቱ ስንቱ ስንቱ ከቤተክርስቲያን ወጥቶ ነበር። እውነቱን ለማካበር አይደለም። ሚዲያው እንግዲህ እድሉ ለሁሉም ሰው ሰጥቷል፣ አይደለም ሚዲያው ለሁሉም ሰው እድሉን ሰጥቷል። የሙስሊሞቹን የተቀናጀ አካሄድ ታውቁታላችሁ። ሀያ አራት ሰዓት ነው የሚሰሩት፣ የፕሮቴስታንቱን አሰራር እንደው ባለችን አቅም እኛ ያዝች ነገር ላይ ባንንቀሳቀስ ኖረ ስንቱ ግራ ተጋብቶ ይቀር ነበር። ማን ነበረው ማን ነበረው? እስኪ ሀይ የሚለው ተበትናችኋል። ነበር የምትቀርቡት ቢያንስ ቢያንስ እንኳን ቢያንስ ድጋፍ ስጡን፣ እውቅና ስጡን አደለም። ቢያንስ እንኳን ስትቃወሙን ትክክለኛ መረጃ ይዛችሁ ብትቃወሙን። በጅምላ ጭፍጭፍ አድርጎ ገንዘብ ፈልጎ ነው እንዴት ይባላል። ለገንዘብ ብለው የመጡ ልጆችን እንዴት ለሌላ አሳልፋችሁ ሰጡናላችሁ? የእኛን ውጣውረድ ታቁታላችሁ። እዚህ ላይ ያለው ውጣውረድ ከስንቱ ጋር እንደምንቧጨቅ ከስንት ቦታ ለሚሰነዘር መልስ፣ የትኛው የቤተ ክህነት አባት ነው እስኪ ለእስልምና ጥያቄ መልስ ይሰጥ የነበር? እስኪ የትኛው መምህር ነው እንደ ኡስታዝ አቡ ሀይደር ወጥቶ በስነስርዓት ልክ ኡስታዝ አቡ ሀይደር መጽሐፍ ቅዱሳችንን ጠቅሶ፣ የእኛን መጽሐፍ ቅዱስ ጠቅሶ ኢየሱስ አምላክ አይደለም እያለ ሲናገር፣ የትኛው የቤተ ክርስቲያን አባት ጥቀስልኝ። የትኛው የቤተ ክርስቲያን አባት ነው ወጥቶ መልስ የሰጠው? መቼ መልስ ሰጥቶ ይታወቃል? አንድ ዲያቆን ያደርጋል፣ አበጋዝ አይደል? እንደ ፕሮቴስታንቱም ላይ ምላሽ የምላሽ መጽሐፍቶችን ነው የሚጽፈው። ከዛ በላይ የተወሰኑ አንዳንድ አባቶች፣ እነሱ እኮ ሀራሳት ነው ዳዋ የሚያደርጉት እኮ። ከዛ ስንቱን ነው ወደ እስልምና ያመጡት? አይገዳችሁም? እንደ ሰው ከቤተ ክርስቲያን ሲወጣ እኔ ሊገደል ሊያስጨንቀን ይገባል። ቶኬሽ እናንተ እዛው ናችሁ። እኛ እድሉ ተፈጠረልንና ወደ ቲክቶኩ መጣል ከእናንተ የተማርናትን ከአባቶቻችን ከእናንተ የሰማናትን ከእናንተ የተማርናትን ከዛችም ከዚችም ብለን እርስ በእርሳችንም ተደጋግፈን ይዘን መተን ከነሱ ጋር መከራከር ጀመረ። እንደ ልጅ ልንሳሳት እንችላለን። ምክንያቱም አቅጣጫ ያሳየን ሰው የለማ። አቅጣጫ ያሳየን የለም። በዚህ ግባህ፣ በዚህ ውጣ ያለን የለም። ስተት ከኛ የሚጠበቅ ነገር ነው። ስንሳሳት ትጠሩንና ትጠሩንና ሰብስባችሁ ቁጭ አድርጋችሁ እዚህ ትምህርት ላይ ተሳስተሃል አርም ብላችሁ አቅጣጫ ለምንድን ነው የማታሳዩን? ለምን አጠሩንም። እኛ ልጆቻችሁ ነን እኮ አይደል እ እኛ ልጆቻችሁ ነን። ቢነገረን ማንሰማ ሰዎች አይደለም እ ተዉ ብንባል ማንሰማ ሰዎች አይደለም። በራሳችን ተነሳሽነት የክርስቲያን ወንድሞቻችንን ልብ በትንሹ ለማሳረፍ ብለን ወዚሽ ጋ ብንፍጨረጨረው እንጂ እኮ ለእኔ ለልደ ተቃልኩ የምጠቅሙኝ ነገር የኔ ፎሎወር ሚሊየን ቢገባ አንድ ዳቦ ይገዛልኛል አይገዛልኝም። ምንም ያደርግልኝ ነገር የለም። የዕለት ጉርሴን ይሰጠኛል ምቀይረውን ልብስ ይሰጠኛል አይሰጠኝም የምኖርበትን ቤት ኪራይ ይከፍልልኛል አይከፍልልኝም ሚሊዮን ሰዎች ተከታይ ብትኖሩ ማለት ምንም እኳ አያደርግልኝም ብቻ እግዚአብሔር ለሁሉም ጊዜ አለው ቢዘገይም ማንም አይቀድመው እኔ እንደዚህም ሆኖ ሲኖዶሱ እንዲሆነ እንዲያ ሆነ ብዬ አፌን አላላቀቅም ሲኖዶሱ ላይ እታገሳለሁ ጠብቃለሁ በእግዚአብሔር ተስፋ ስለማልቆርጥ ማለት በእግዚአብሔር ተስፋ ስለማልቆርጥ በመንፈስ ቅዱስ መሪነት የተመሰረተውን ያንን ሲኖዶስ እዛ ሲኖዶስ ላይ አፌን አልከፍትም፣ ወይም ደግሞ ማየውን ንግግር አልናገርም። ግን እግዚአብሔር አምላክ ጴጥሮስን ምን አለው? ጌታ ኢየሱስ ክርስቶስ ጴጥሮስ፣ ጴጥሮስ ትወደኛለህ? ያለው ልትወደኝ ከሆነ በጎቼ ይንጠብቃል። ለሦስተኛ ጊዜ ጠየቀው፣ ጴጥሮስ፣ ጴጥሮስ ትወደኛለን? አለ ስሞን ጴጥሮስ ትወደኛለህ? አዎ አለው ሲል በጎቼን ጠብቅ፣ ደግሞ ደጋግሞ ግልገሎቼን ጠብቅ እያለ ደግሞ ደጋግሞ ሲናገር እንሰማለንና፣ ስለዚህ እግዚአብሔር አምላክ ክርስቲያኖች፣ ጸሎት ያስፈልገናል። እግዚአብሔር ቢዘገይም ማንም አይቀድመው። እግዚአብሔር የራሱ ጊዜና ሰዓት አለው። ቢዘገይም ማንም አይቀድመው። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። የዘገየ ቢመስልም ግን ከሁሉ ደግሞ የቀደመ ነው። እግዚአብሔር ለአሰራሩ ድንቅ ነው። በማን ላይ አድሮ ምን እንደሚያደርግ አናውቅም። ሀገራችንን ኢትዮጵያን ሰላም ያደርግልን፣ አሁን እየተፏፏመ ያለውን ነገር በአንድም በሌላም ረገብ አድርጎልን ወደ ትክክለኛው ንጽጽሩ ግባ። ምናልባት ለበጎ ነው ነገ ከእስልምና ወንድሞቻችን እህቶቻችን ጋር የምናደርገው የንጽጽር አይነት ምናልባት መስመሩን እንዲህ ሊያደርገው ይችላል። ይሄኛው አካሄድ አሁን ነገሮች በዚህ ልክ መጋላቸው ሜይ ቢ ወደፊት ንጽጽሩ ስናደርግ በምን አይነት መንገድ ማድረግ እንዳለብን አቅጣጫ ሊያስቀምጥልን ሊሆን ይችላል። ኃይለ ቃሎችን መጠቀም ትተን ትምህርትና ትምህርት ላይ ተኮር አድርገን እንድንሰራ ሊያደርገን ሊሆን ይችላል። ምናልባት አላውቅም። እና አባት የሌላችሁ መስሎ እንዳይሰማችሁ አለን፣ እግዚአብሔር አባታችን ነው። አባት የሌላችሁ ባይተዋርነት ስሜት እንዳይሰማችሁ ባይተዋርነት ስሜት አይሰማችሁ። ሜዳ ላይ እየተበተናችሁ ምናምን ሆናችሁ እንደዚህ አይነት ስሜት አይሰማችሁ። አይዟችሁ፣ እግዚአብሔር አምላክ አለ። እግዚአብሔር አምላክ አለ። ኦኬ። እግዚአብሔር አምላክ አለ፣ አባቶቻችንም አሉ። ተስፋ አትቁረጡባቸው። እውነቱን ለመናገር ተስፋ አትቁረጡባቸው። ታገሷችሁ። ትንሽ ሊያስከፋ ይችል ይሆናል። በፈለግንበት ሰዓት ላይ ያለ መድረሳቸው ምናምን ትንሽ ውስጣችንን ሊያሳዝነን ይችል ይሆናል፣ ግን ተስፋ አትቁረጡባቸው። ኦኬ አለን ይሏቸዋል። እግዚአብሔር አለን፣ ሁላችን እግዚአብሔር አምላክ አለን ይበለን። ኦኬ እግዚአብሔር አለን ይበለን። እግዚአብሔር ሁላችንም አለው ልጆቼ። እና ደግሞ ክርስቲያን እስከሆንክ ድረስ መከራ ልትቀበል ግድ ነው። መከራ በስሙ መከራ ልናምን ብቻ ሳይሆን በስሙ መከራ ልንቀበል እንደተጠራን ማወቅ መቻል አለብን። በክርስትናችን ለሚመጣብን መከራ እኛ ትልቁ ነገር የምነግራችሁ እኛ የመከራ ጠንሳሾች መሆን የለብንም። እኛው ራሳችን ችግር ፈጣሪዎች ከዚ ችግር ሲፈጥርብን ደግሞ ተበደልኩ ባዮች መሆን የለብንም። ራሱ መከራው ወደኛ አግጥጦና አፍጦ ከመጣ ግን እንቀበለዋለን። ምንም ችግር የለውም። ንስሐ ካልገባ ንስሐ እንግባ። ሕይወታችንን ለእግዚአብሔር የተዘጋጀ እንዲሆን እናዘጋጀው። ሀገራችን በሰማይ ነው የሚታቆት ምድረኛ አይደለችም። ስለዚህ አትመቸ ነው። የትም ዓለም ላይ ብንሄድ ለክርስቲያን አይመቸውም። ሰዎችን እናከብራለን። ግን ደግሞ በሃይማኖታችን ግን ምንም አንፈራም። ሰዎችን እናከብራለን። ጸብ አጫሪዎች እንድኖር ማንም አልተጠራል ጸብን እንድናጭር ክርክርን እንድንፈጥር አልተጠራንም። የተጠራነው የእግዚአብሔር መንግስትን ለመስበክ ነው። በፊት ለፊታችን ሰይፍን በያዙ ሰዎች ፊት የክርስቶስን ወንጌል ለመስበክ ነው የተጠራነው። በፊት ለፊታችን ሰይፍ ይዘው ቢመጡ እንኳን ሰዎች ኢየሱስ ያድናል እንድንላቸው ነው የተጠራነው። ኢየሱስ የዘላለም ሕይወት ይሰጣል እንድንላቸው ነው የተጠራነው። የሚያበሻሽቅ ነገሮች ውስጥ ላለመግባት እንሞክር። ከተሳሳትን ከሰቶቻችን እንታረም። ሁሉ በፍቅር እንዲሆን መጽሐፍ ቅዱስ ያዛል። ምንድን የሚለው አንዱ